በዚህች ዕለት ታስባ የምትውለውንና ጌታችን በደሃ ሰው ተመስሎ ተገልጦ ቁራሽ እንጀራ የለመናትን በኋላም በጀርባዋ አዝላ የሸኘችውን የቅድስት ጸበለ ማርያም ዜናዋን እንናገራለን። እርሷን በጎኗ ተኝታ የማታውቅ፣ በጌታችን አርባ ጾም ወራት ከሰንበት በቀር ምንም የማትቀምስ፣ ነብሮች የእግሮቿን ትቢያ ይልሱላት የነበረች ታላቅ ኢትዮጵያዊት ቅድስት ናት። ይህችውም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። ከደናግል መነኮሳት ዕድልም ተሰጣት መነኩሴትም ድንግልም ናት። እናታችን ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቀሃ አካባቢ ነው። ወላጆቿ አባቷ እንድርያስና እናቷ መስቀል ክብራ ፈሪሃ እግዚአብሔርንና ስርዓት ቤተ ክርስቲያንን እያስተማሩ በሃይማኖት በምግባር ኮትኩቶ አሳደጓት። ከእለታትም በአንደኛው ቀን ከስተ ብርሃን የተባለ ደገኛ ባህታዊ ወደ አባቷ ቤት መጥቶ ባደረባት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያምን ጸጋ አወቀ። ለወላጆቿም ይህቺ ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢት ተናገረ። ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ህግ እንድትወሰን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛልና ፈጣሬን በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። ወደ አንድ ደገኛ ባህታዊ ዘንድ ሄዳ በጸሎቱ ከዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃድ እግዚአብሔርን በጸሎት ከጠየቀላት በኋላ ማድረግ የሚገባትንና ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መስዋዕቴን አሳርግልኝ ብላ ለባህታዊ ሰጠችው። እርሱም ከጸለየለት በኋላ የጸሎቱን ምላሽ ነገራት። ወላጆቿም ያለ ፈቃዷ በሕግ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያት ከጫጉላ ቤት ወጥታ ሄዳ በልዳው ፀሐይ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችንም ከሚካኤል ከገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንደሚጠብቋት ነገረቻት። ቤተሰቦቿም እንዳያዝኑባት ፈርታ ተመልሳ ወደ በኋላ ዘንድ ብትገባም ባሏ በግብር እንዳያውቃት መላእክቱ ይጠብቋት ነበር። ባሏንም ሰውነቷ እሳት ያቃጥለው ነበር። እርሱም አእምሮን ከሳተ ከሶስት ቀን በኋላ ሲነቃ የደረሰበትን ለቤተ ዘመዶቹ ባስረዳቸው ጊዜ ከገዳም የመጣች ከሆነች ለኛ ልትሆን አይገባም አሉና አስጊጠውና ሸልመው መልሰው ወደ ቤተሰቦቿ አላካቱ። አባቷም ዳግመኛም ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም በተአመራት ምንም እንዳላገኛት ሆነች። ከዚህም በኋላ ወጥታ ወደ ምድረ በዳ ሄደች። ወደ ገዳምም ሄዳ ዋሻ ውስጥ ገብታ ስትጸልይ አድራ አረፍ ስትል ነብር መጥቶ የእግሯን ትቢያ ይልሳት ነበረ። ከዚያም ወጥታ ንህበት ወደሚባል አገር መጣ። ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቆማ ስትጸልይ እንባዋ መሬቱን ያርስ ነበረ። ነገር ግን ሰው እንዳያውቅባት አፈር በላዩ ላይ ተጨምርበታለች። በአንድ ዕለትም በቤተክርስቲያን ቆማ ስትጸልይ በሁለቱ ማዕዘን የተቀበሩ ሙታን ሲጮሁ ሰማቻቸው። እነርሱ ግን በሲኦል ነበሩ። ጩኸታቸውን በሰማች ጊዜ በእንባዋ ላይ እንባዋን በጸሎቷም ላይ ጸሎትን ጨምራ ስለ እነርሱ ለመነች፣ ስለ እነርሱም ሱባዔ ያዘች። በባህሪው ቸርና የቅርባ የሆነ ልዑል እግዚአብሔር ጸሎቷን ሰምቶ እነዚያን ነፍሳት ማረላት። ቅድስት ጸበለ ማርያም በምግባርና በትሩፋት በጾም በጸሎት ጸንታ ከኖሮች በኋላ የምንኩስና ቀንበርን ትሸከም ዘንድ በምናኔ ትኖር ዘንድ በብሕትውናና ወደሚኖረው ታላቁ አባት ወደ አቡነ ግብረ ማርያም ዘደብረ ሃንታ ዘንድ ሄደች። እርሱም መሃል የተጽጌን ከአባ ጽጌ ድንግል ጋር የደረሰው ነው። አባ ገብረ ማርያምም ካስተማራት በኋላ አመነኮሳትና ስሟን ጸበለ ማርያም ብሎ ሰየማት። ከዚህም በኋላ ተጋድሏን እጅግ በማብዛት ትህርምትን ገንዘብ አደረገች። ከእንጨት ፍሬዎች ውጭ የማትመገብ ሆነች። በተቀደሰችው የጌታችን አርባ ጾም ወራት ግን ከሰንበት በቀር እርሱንም ፈጽሟት ቀምስም እስከ ፋሲካም ድረስ ከበዓቷ ስለማትወጣ ማንም አያያትም ነበረ ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። በአመማት ጊዜም ተቀምጣ አንቀላፋ ነበር። በውርጭ ቅዝቃዜ መከራን እየተቀበለች በባህር ውስጥም ቆማ እየጸለች ታድራለች። በስግደቷም በቀን እስከ ስምንት እልፍ ትሰግድ ነበር። ከወንድሟ ቶማስም የቅዱሳት መጻሕፍትን ሚስጥር ተማረች። የዮሐንስን ወንጌልና የራእዩን መጽሐፍ ዘውትር በማንበብ ትጸልያለች። የእመቤታችንን በዓል በሆነ ጊዜ አርጋኖን ውዳሴዋን በቀን ሶስት ጊዜ ታነባለች። አንቀጸ ማርያምን በየሰባቱ ጊዜ ትጸልያለች። የዳዊትን መዝሙር በፈጸመች ጊዜ የጌታችንን መከራ ግርፋት እያሰበች ራሷን ሺህ ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሁን ዘንድ ስለ ጳጳሱና ስለ ንጉሱ አንዳንድ ሺ ጊዜ ስለ መነኮሳቱም ሺ ጊዜ ስለ ሀጣንም ሺ ጊዜ ራሷን ትገርፋለች። ዳግመኛም ነጭ ጣን በእጇ ይዛ ሰባት ቀን እስኪሆን ድረስ እንበዋን ታፈስበታለች። ያም ነጭ ጣን ከእንበዋ ብዛት የተነሳ ጥቁር ይሆናል። በዓል በሚሆንበት በሰባተኛውም ቀን አስቀድማ አውቃ በመሰዊያው ያሳርገው ዘንድ ያን ጣን ለቄሱ ትሰጧለች። እግዚአብሔርም እንደ ሱራፌል የጸና መዓዛውን እንደ ኪሩቤል መጣን ሽታ አድርጎ ከቄሱ ውጭ ሲቀበል በግልጽ ታያለች። ከዕለታትም በአንደኛው ቀን ቅድስት ጸበለ ማርያም እየጸለይ ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ በቆሰለ ችግረኛ ደሃ ሰው ተመስሎ ለቅድስት ጸበለ ማርያም ተገልጦ ወደ እርሷ በመምጣት ቁራሽ እንጀራ ለመናት። እርሷን ፈጥና ይዛ መጥታ ሰጠችው። እንጀራውንም ተቀብሎ ሲያበቃ በመንገድ ብዛት ደክም ያለውና በጀርባሽ አዝለሽ ትሸኝ ዘንድ ወዳለሁ አላት። እርሷም ለድሆች አዛኝነትና አዝላው የድንጋይ መወርወሪያውን ያህል እንደወሰደችው ቁስሉ ይድን ጀመረ። ወዲያውም የቁስሉ ድኖ ምንም እንዳላገኘው ፍጹም ደገኛ ሲሆን ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለንተናውም ተለወጠ። የክብር ባለቤት ጌታችን ከጀርባዋ ወርዶ በፊት ለፊቷ ቆመና የከበርሽ አገልጋይ ጸበለ ማርያም ሆይ ምን እንዳደርግልሽ ትወጃለሽ? አላት። እርሷም ከድንጋጤዋ የተነሳ እንደ በድን ሆና መሬት ላይ ወደቀች። ጌታችንም አበረታትና እጇን ይዞ አነሳትና የልብሽን መሻት ለምኝ፣ አላት። እርሷም አምላኬ ሆይ በፊትስ ሞገስ ካገኘው በሲኦል ያሉ ነፍሳትን ይቅርበላቸው፣ አለችው። በዚህም ምክንያት በጌታችን ቸርነትና በእርሷ አማላጅነት ብዙ ነፍሳት ከሲኦል ወጡ። ጌታችንም ሰላምታ ሰጥቷት በክብር አረገ። ዳግመኛም ጌታችን ለቅድስት ጸበለ ማርያም ሶስት በትሮችን ሰጥቷት በእነርሱም እየተመረኮዘች እስከ ሲኦል ድረስ ትሄድና ነፍሳትን ታወጣና ታስምር እንደነበረ ራሷ ተናገረች። ዳግመኛም ስትናገር ሰማያውያን ብዙ ስሞች ሳወጡልኝ የወይን ፍሬ እያሉ ይጠሩኛል፣ የበረከት ፍሬም ይሉኝም አሉ፣ የገነት ፍሬም ይሉኛል አለች። ዳግመኛም ከልዑል ዘንድ ብዙ ጸጋዎች እንደተሰጣት በሕይወት ሳለች ለአንድ ደገኛ ቄስ ነገረችው። ከእለታትም በአንደኛው ቀን አምላክን በድንግልና የወለደች ክብርት እመቤታችን ለቅድስት ጸበለ ማርያም ተገለጠችላትና ስሜን የተሸከምሽ ጸበለ ማርያም ወይ ሰላም ላንቺ ይሁን አለቻት። እመቤታችንም ብዙ ሚስጥርን ከነገረቻት በኋላ ጡቶቿን አጠባቻትና በጸጋ የከበረች አደረገቻት። በስሟን ብዙ ተአምራትን የምታደርግ ሆነች። ቅድስት እናታችን ጸበለ ማርያም ከነቢያት፣ ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ እናገራለች። ዳግመኛም የትምህርታቸውን ፍለጋ ስለተከተለችና እና ስለ ሕጋቸው ስለተገዛች ከሐዋርያት ጋር እድል ተሰጣት። ሶስተኛ ግን ሳይሏት በፈቃዷ ስለተቀበለቻቸው ግርፋቶችና ስላገኛት መከራ የሰማታት እድል ተሰጣት። ከደናግል መነኮስ ጋርም እድል ተሰጣት መነኩሲትም ድንግልም ናትና። ቅድስት እናታችን ጸበለ ማርያም መልካም የሆነውን ተጋድሏን ከፈጸመች እና ጌታችን ታላቅ ቃል ኪዳን ከገባላት በኋላ በሰላም አርፋለች። እንደ ንግሥት ሌኒም የሞቷን መስቀል ተሸክማ ተጠብቆላት ወዳለ ተስፋዋ በክብር ሄደች። ይቺ ቅድስት የእረፍቷ መታሰቢያ መስከረም 18 ቀን ነው፣ ጥር 18 ቀንም በዓሏ ነው። አማላጅነቷ ምልጃ፣ በረከቷ ከሁላችን ገን ይድረስብን ይድረስልን በሰባት ለእግዚአብሔር አሜን። ይቆየን።